ምንም ነገር የለም። አንድ ቤት ጭራሽ አንድ ቤት መኖር ጀመሩ። አብ የጨረቃዎቹ መከታ ሲያሽቃብጥ ለሙሽዬ አንተ አደለ እንዲያዲያውን የሰጣቸው ተለቅ ያለ ቤት ተከራዩ ብለህ፣ ጭራሽ እኔ በሌለውበት አንቺ በሌለሽበት ሽማግሌ ሳይላክ አልተጋቡም። ታላቅ አለ፣ ታላላቆች አሉ። ነገር ግን እንግዲህ እጣ ፈንታዬ ነው። ሰማችሁት ነው እንግዲህ የቀብራራው ማዘር ሙሺዬ ደስ ብሏታል፣ እንግዲህ እንደምታዩት አንን መከታችን የእናንተ ሰርግ የገነት እንደሆነ እንደሆነ ብሩኬ ቆሞ መቅረት አለበት። እንዲ እንግዲህ ሙሽዬ እንደሰማቸዋት ልጄን ስብስብ ባርጋ እያዘችልኝ ሀይምዬ እወዳታለሁ ብላ እንግዲህ ድም በሚያምር ቅላጼ ሃይሜን እንግዲህ አመስግናት መርቃት። እንግዲህ ቤተሰቦች መማር አለብን ብዬ አስባለሁ። ቤተሰብ እንግዲህ ብሩኬና ሃይሜ እንዲለያዩ የፈለጋችሁ ሰዎች እንግዲህ አልተሳካም፣ ተስፋ ቁረጡ፣ ወደ አንድ ሁኑ። ሲጣሉ ይሄ የምንናገረው ነሱን ተዉት። በኖርማሊ ግን እንዲለያዩ የምትፈልጉ ሰዎች እንግዲህ ተስፋችን ቁረጡ፣ ምክንያቱም ሙሽዬ ደስተኛ ነች፣ ልጇ ጋር አብራ በመሆኗ ልጄን ሰበሰበችልኝ ጥሩ አደረገች ብላ እንግዲህ ደስ ብሏታል፣ እንዳያችሁት ማለት ነው። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ጅሙአ ነው፣ ስራ ይበዛል። በቃ ሚዲያው ላይ እንደ አጋጣሚ ስገባ ሙሽዬ ደስ ብሏታል ሲል፣ ኧረ አይደለም፣ ምን ነበር ታምሌ፣ አላነበብኩትም። ብቻ ምን አይነት ስሜት እንደተሰማት መስማ ስፈልግ ደስታ በደስታ ለሆነች ሙሽዬ እንግዲህ በቃ ተስፋ ቁረጡ እና ሀይሚጋ ሽምግልና ይላካል። እንግዲህ የሚሆነው አዲስ አበባ ይሆናል፣ ሰርጉ ሙሽዬ ለመልስ ቤቴ ጠራችኋለሁ አለች። እንግዲህ ስለዚህ ሰርጉ ሚሆነው እንደተባለው ወይ ፓሪስ ወይ ደግሞ እንግዲህ ሀይዶን ነው። እሱን እንግዲህ እየደረስን የምናየው ይሆናል። ለማንኛውም ጥሩ ነው ግን ሀብና ሀብና ብሩከ በአንድ ላይ ብታደረጉ ሰርጋችሁን በጣም ጥሩ ነው። ምክንያቱም መደገሱ አይቀርም ጋይስ፣ መደገሱ አይቀርም። ከወንድም ጋ መንታ ነው የምትመስሉ ሲጀመር ማለት ነው። ስለዚህ ተጠሪያችን ነህ። ላደጋችን የብሩክና ሃይሚን እዚህ ደረጃ እንዲደርሱ ከፍስጤ በታች አንዱ እሱ ነው። ይቆጣቸዋል፣ ይኮረኮማቸዋል። እንደምታዩት ሃይሚም በጣም ነው የምታከብረው፣ ትፈራዋለች። መፍራት ስላችሁ ክብር ነው እንጂ እኔ ምንም አልወለዳትም። ያኔ ግን ክብር የሚባለውን ነገር ነው ምላችሁ። በኋላ ደግሞ ሌላ ነገር እንዳታረጉ ብሩኬ ደግሞ ያው ያሳደገው ወንድሙ ነው። እንዳባትም እንደወንድምም ያየዋል፣ ያከብረዋል፣ የሚለውን ነገር ይሰማዋል፣ ያዳምጠዋል። ስቴል እስካሁን ድረስ ሁሉንም ወንድሞቹን ባይዘው ወይ ማለት ነው፣ መለኛውንም እንደዛው። እነሱም በስስት ነው የሚያዩት፣ በነገራችን ላይ ማለት ነው። ብቻ ልዩ ፍቅር ነው ቤታቸው ውስጥ ያለው ማለት ነው፣ በእነ ብሩኬ ቤተሰብ ውስጥ። እናታቸውንም በጣም ይወዳሉ፣ ሁሉም ያከብሯታል፣ ይወዷታል። የሁሉም ሰው እናት ይወዳል፣ ግን በብዛት በብዛት የብሩኬ እናት ለሁሉም ሰው ግርም ነው የሚለው ሰው ሁሉ ብሩኬን ሲያገኘው፣ እናት ግን እኮ እንዴት እንደምትወዳት ነው የሚለው። እንግዲህ ሁሉም ሰው እናት አለው እኮ ሁሉም ሰው እናቱን ይወዳል። ግን የብሩክ በጣም የተጋነነ እና የገነነ ነው። በሁሉም ኢንተርቪ ላይ እሱም ደግሞ የፈለገ ጥያቄ ሲጠየቅ ምን ለቅድሚያ ለምትሰጠው ነገር ሲባል ፈርስት ኮል እናቴ ነው የሚለው። በሁሉም በሶስት ኢንተርቪ ላይ ሰምቻለሁ። የሆነ ነገር ሲጠየቅ እናቴ ነው የሚለው ብሩኬ ማለት ነው። ይመስለኛል ያ ነገር መሰለኝ ያጋነነበት እንዲሁም ደግሞ እሱም በጣም እንደሚወዳት ተናግሯል። እሱ የእሷን ስም ሲያነሳ ስለ እሷ ፍቅር ሲናገር እንባ እንደሚቀድመው አይተናል፣ ሰምተናል። እሷም ደግሞ እግዚአብሔር ከልቧ ስለመረቀችው ከልጅነቱ እስካሁን እስካለበት ሰዓት ድረስ እግዚአብሔር ይመስገን ጥሩ ደረጃ ላይ ሆኖ ከማንም በልጦ ስኬታማ መሆኑ አይተነዋል። እንግዲህ የቤተሰብ ምርቃት ይሄ ነው ዋነኛው ነገር ማለት ነው። ስለዚህ እንግዲህ ብሩኬ ሰርጉ በቅርብ ቀን ይሆናል። አሁን የገና ጾም ነው። ጠር ላይ እንግዲህ ጠብቁ፣ ጠር ላይ ወዳችሁን እያሟሻችሁ ጠብቁ፣ ፓሪስ ላይ ማለት ነው። ከዛ ሙሽዬ በክብር መልስ ትጠራለች። እናኔ ከጨረሰች ትምህርቷን እንግዲህ ከብሩኬ ጋር አብረው ወይ ሊሰረጉ ይችላሉ። እኔ ሳላገባ እንዴት ይሆናል ብሎ የራሱን እንግዲህ ምን እንደምትል እንደምትቆጣ እንደማትቆጣ እሱ ደስ ብሎኛል ብሏል እና እንግዲህ በብሩክ በኩል ያየነው ደስታ ነው። አሁን የቀረን እንግዲህ የጋሽየ ደስታ ነው። ጋሽየስ ምን ሊሆን ያ ነው የቀረው ማለት ነው። እንግዲህ ቤሎ መለሷን ሲያይ የሆነ ሰው ኢንተርቪው ባደረገው ምን እንደሰው ሰማው ብናቅ ጥሩ ነበረ። የሙሽየን ደስታ እንግዲህ አይተናል። ብሩክም እንግዲህ ያው ልጅ ቢሆንም ችግር የለውም። መተሳሰብ ነው ዋናው። ከተሳሰቡበት ትዳር ይሰምራል። ሁሉም ሰው ማለት እድሜም ካለፈም እድሜያችሁም ገና ቢሆን ዋናው ጭንቅላት መብሰል ነው። ዋናው ነገራቶችን ማገናዘብ ነው። ስለዚህ ብሩኪና ሀይሚ እንዳለችው ሙሽዬ የምን መጣላት ነው እንደ ሕፃን ልጅ በቃ፣ የሆነ ራሳችሁን ለውጡ፣ ተሳሰቡ፣ አንድ በመሆናችሁ ደስ ብሎኛል ብላለች። እንግዲህ ሙሽዬ ደግሞ ሀይሚን በጣም ነው የምትወዳት፣ በእርግጠኝነት ትመርቃታለች። ያው የእናቶች ምርቃት የማንም ቢሆን ምን ያማጠ ብቻ ሳይሆን ማንንም ሰው ጥሩ ነገር ካደረጋችሁ ምርቃት ይደርሳል። እንደምታውቁት እንግዲህ በጣም ነው የምትወዳት። ሀይሚም ስለ እሷ ከማውራት አጠግብም። ምክንያቱም በቃ ሙሽዬም ትመጣለች እዚህ ቤት ጋሽዬም ይመጣል እዚህ ቤት ነው ያለችው። በቀደም እንኳን ቤቷ ማለት ነው እና ቤታችን ውስጥ ማንም ሰው መጥቶ ማስተናገድ ይችላል ነው ስትል የነበረው እና እግዚአብሔር ይመስገን። አንድ ቀን ደግሞ ያው ቤታቸው ሰርተው መብላት አንድ መሆን መተሳሰብ በጣም አሪፍ ነው። እውነት ነው፣ እውነት ቤት ኪራይ ሁለ ቦታ መከፈለው አልቀረ፣ የሆነ እሷን ማምጣት ሲፈልግም ወደዛ መሄዱ አይቀር፣ የሆነ ችግር ሲፈጠርም መጨነቁ አይቀርም። ብሩኬም ሃይሚን ስለዚህ፣ አብረው ቢሆኑ አብረው ሆነው ችግራቸውን መጋፈጣቸው በጣም ጥሩ ነው። አሁን ደግሞ አሁን ትንሽ ደግሞ እየጨነቀኛለሁ፣ ወደ አልጋ ብሩኬ የሚገባበት ጊዜ፣ ወደ አልጋ ስላችሁ እኔ መጥፎ ነገር አስቤ አይደለም፣ ቤተሰብ እምላችሁ በቃ ይነፋፈቃሉ እንደምታዩት። እንግዲህ በዛም ሰዓት ትናንት ፍራንክ ማድረግ እንግዲህ እንቅልፍ እምቢ ብሏት ነው ሰው አጠገቧ እንዲሆን ትፈልጋለች። ሴት ልጅ ደግሞ ካፈቀረች እንደዚህ ናት። በቃ እኔ እረዳታለሁ፣ ሀይሜን ማለት ነው። እግዚአብሔር ረዳታለሁ። ወንድ ልጅ ደግሞ አንድ ነገር ያሰበው ነገር ከወሰነ ወሰነ ነው። አሁን ብሩቅ የፈለገ ቢያፈቅር እዛ ቦታ ላይ ሄዶ እንደማይተኛ ያውቃል። ወስኖ ይተኛል። ምንም ቢሆን ምን የሆነ ሰዓት ቢጨነቅ፣ ከዛ በኋላ ግን ወንዶች እንደዚህ አይነት ነገር ይቋቋማሉ። ሴት ልጅ ግን አትቋቋምም። የምሬን ሳቅራች ሴት አትቋቋም። ወንድ ልጅ እዛ አጠገባችሁ የሚያፈቅራትን ሰው እያያት ብቻ ነው የሆነ ነገር የሚታገለው። ከዛ ግን ካጠገባችሁ ዞር ካለ የሆነ ነገር ዞር የሚልላቸው ነገር አለ። ወንዶች በዚህ ጉዳይ ላይ ጎበዞች ናቸው በነገራችን ላይ እኛ ሴቶች ግን ማለት ነው ተኝተን ሁሉ ስለምናፈቅረው ሰው ነው የምናሰላስለው። የምሬን ነው መነግራችሁ። ሳይንሱም ይላል ደግሞ አዳምጦ ከፈለጋችሁ። እኔ እዚህ ጋር ሀይሜን መፎተት ምናምን ፈልጌ አይደለም። ፍቅር ማለት ማፍቀር ማለት መታደል ነው፣ እግዚአብሔርን በተለይ ለሚሆናቸውን ሰው አፍቅራችሁ ያፈቀራችሁትን ሰው ስታገኙ የመንፈስ እርካታው በጣም ትልቅ ነገር ነው። እውነት ያፈቀራችሁትን አትጡ፣ የምሬን ስነግራችሁ ማለት ነው። ፍቅር ማለት በጣም ጸጋ ነው፣ በጣም ስለዚህ እኔ ሀይሜን እየፎቶትኩ ሳይሆን እኛ ሴቶች ስናፈቅር በጣም እንቸገራለን። በጣም መተኛት መብላት የማንችልበት ጊዜ የማንችልበት ደረጃ ላይ እንደርሳለን። ስለዚህ ሀይሜን ለመረዳት እኔ ምንም አይከብደኝም፣ እውነት ለመናገር ማለት ነው። በብሩኬ ጋ ስንመጣ የፈለገ ነገር ቢያፈቅራትም ምንም ቢላትም አጠገቡ ሆና ስትነካካው ምናምን ምናምን የሆነ ነገር ይሆን ሊፈታተነው ይችላል። ከዛ ውጭ ግን አሁን እሱ በተኛበት ሰዓት የተወሰነ ደቂቃ ያስባትና እሱ መተኛት ይችላል፣ እንቅልፍ ይወስደዋል። ሴት ልጅ ግን አይወስዳትም። የምሬን ዘነግራችሁ ማለት ነው። በቅርቡ እንግዲህ አንድ የሚሆኑበትን ነገር ያው እኛ የምናያቸው እንግዲህ ብቻቸውን ነው የምናያቸው። ከካሜራ ጀርባ የምትሉ ሰዎች ትኖራላችሁ፣ አይመለከተንም። እሱን እኔ ባየሁት ነው ማወራው። ለማንኛውም ቤተሰቡ ፈቃደኛ ሆኗል፣ የብሩኬ ቤተሰብ። ብሩኬም እናቱን ለማስደሰት ረጅም ጉዞ እየሄደ ነው፣ ፈጣሪም ደግሞ እየረዳው ነው። ከምንም በላይ ግን ፈጣሪ ውደዳችሁ፣ እግዚአብሔር ምኞታችሁ ሲሳካ ደስ አይልም እናታቸው ስትቆራባቸው አባታቸው ሲቆራባቸው፣ ደስ አይልም። እዚህ ደረጃ ሀይሚን ብሩኬም እንደርሳለን ብለው በፍጹም አላሰቡትም ሲጀምሩት። ነገር ግን ፈጣሪ የተጣለን ከጥቢያ የሚያነሳ ምናምን የሚል መዝሙር አለ እና በጣም ምወደው መዝሙር ስንሆነት እና በጣም ነው ደስ የሚለው። ማለት ከአመድ ላይ አንሳኝና ሰው ይግረመው የሚለው ነገር አለና ብቻ ደስ ይላል። እግዚአብሔርን በእግዚአብሔር ተስፋ ያደረገ ሰው መቼ ቢሆን መቼ ወደኋላ ቀርቶም ወድቆ ማያቅም ቢወድቅም እንኳን እግዚአብሔር መልሶ ያነሳል። አንዳንድ ምቀኞች ደግሞ ልክ እንደ ሀሰል እና እንደ ማይ አይነት ሰውን ባፎትቱ በጣም ጥሩ ነው። ያኔ ልሰራባቸው ብዬ አስቤ ለወቅሳቸው ፈልጌ ያው ነገጠዋት ደግሞ ዞሮ ከተገናኙ የሚለውን ነገር አቀጄ የትናንትና ሀራካታቸው ምናምን አልተመቸኝም። የማሄም የሐሰንም ሰከን በሉ በራሳችሁ ለመኖር ሞክሩ። እናመሰግናለን። ቤተሰቦች ሙሽዬ እንወድሻለን ባይ